እንደ ንጉስ ከዙፋኑ እንደ መሪ ሰው ከጎኑ እንደ ሌለ እያወቀ በመንግስትህ በመጣ ቀን እለፍብኝ በመንገዴ እንዳትረሳኛለው ድንገት ማንነግሮት ነው ያ ወንበዴ ሁሉም ጥሎት እየሄደ በመስቀል ላይ ሲወጣጣ ጌታ ይሆ የሚል ሀረግ ይሄ በዳይ ኬታ መጣ ባህሪህን እያወኩት ለገዳይ ፍፁም ትሁት ከወንበዴው ተናንሼ ይሆን ከውን ረሳሁት እንዳሰብኩት ሳይሆንልኝ ጓዳ ቤቴ ሲመዘበር ጸልይ ብለህ ነግረኸኛል። ጸሎት ማለት እንዴት ነበር? ጸንቶ የሚኖር የኢዮብ ልብ እንደሌለኝ እያወከኝ የድንግል ልጅ ለማን ተውከኝ? ማቀርብልህ ነገር ሁሉ ቀሎ ሚዛን ባያነሳም ዋጋ ያገኛል የኔ መባ በክብር ፊት አይረሳም። ያደልከኝን ንጽህና ለበረስኩኝ እንደ ቀለም የኀጢአተኛ ሰው ጸሎት ያርጋሉ የመዳን መዳን ያለም የሰራውን እያወቀ እንዴት መረው ልቤ ይጓጓል። የጻድቅ ሰው ጸሎት እንጂ የሃጥ ጸሎት ኃይል ያደርጋል። ገና አግዘኝ ገና አግዘኝ መድኃኔ ዓለም እውር ድንብር ነበርኩና እያየሁኝ እንድመጣ፣ በሰሊሆም ጸበል ዙሪያ ተጠምቄ እንድወጣ፣ የትምጥዬ እጄን በትር እንድመለስ ዐይኔ በርቶ። በፊቴ ላይ ብተፋብኝ በመሬት ላይ ኖሩ ቀርቶ ምን አለበት? እኛ ኀጢአት ለመሥራት እንደምንቸኩለው ሁሉ እሱኛን ለመማር ይቸኩላል። በዚህ በጾም ወቅት ትንሽ የበረከት ሥራ ሰርተን ብዙ እንዲምረን የጀመርነው ነው። የሙታንሳማር ቅዱስ ሚካኤል ገዳምን የአባቶችን በአትን ጨርስ፣ በኢትዮጵያ ንግድ ባንክ 1044259891 ላይ እንዲሁም በአቢሲኒያ 141029444 ላይ አስራታችንን እናውጣ። አንተ ምን ሆነ ነው ከሰው ጎረ የጠፋው፣ ተገፋው ብለህ ነው አንገት የደፋኸው? ትሰማኛለህ በማይበጅ ሐሳብ ሁልጊዜ አትገረድ። ላለው ሰው ነው እንጂ ላጣ የለም ዘመድ። አዋረዱኝ አትበል አሳነሱኝ አትበል፣ ቆጥረው ከቆሻሻ ሲሞት ብቻ ነው ውድ ሁልጊዜም ማበሻ። ሂድ ለራስ ስትል ኖር ኬቢሻ። ኬቢሻ ምኑ ነን የተቀስከው ይሄ ከንቱ ልቤ፣ ታማኙን እረኛ ንቆ ተሰደደ። ሰው እንኳን ዝም ቢል ድንጋይ የሚጮህለት ያንን አምላክ ካደ። መለኪያውን ሊያልፍ የኀጢአቴ መጠን ቁመቱ ቢመተር አንተ መቻልቆብህ ሽባውን መተርተር እላለሁኝ ደሞ ልጅነቴን ባገኝ ተጠምቄ ቄድር እኔም እንደ ያዕቆብ ስታገላምሽቼ ስትባረከኝ ስትባርከኝ ባድር እላለሁኝ እኮ የኀጢአቴን ብዛት ባብራኬ ላንጣጣ ልጄን ልሰዋልክ ሞሪያም ብወጣ ወይም እንደ ዳዊት ዕርቃኔን ዘምሬ በእኔ እንድትጠራ በዘጠና ዓመቷ ልጅ እንድትታቀፍ ሚስቴም እንደ ሳራ እላለሁኝ እኮ። ግን ያሰብኩት በሙሉ አይሆን እንደኔ ቃል ሴጣን ላወረው ልብ ኀጢአትን ለመካድ ተግባር ይጠይቃል። እኛ አልሆነልንም። የሌት ጅብ ነው ያልነው ሊበላን ነው በቀን። ኢትዮጵያም እጆቿን አጥፋው ነው መሰለኝ። በረከት የሪያቀን ርያ ሥጋችን ያገኘውን ሁሉ እያግበሰበሰ ጥንት ከነበሩት ከባቢሎን ሰዎች ጥጋባችን ባሰ፣ ድፍረታችን በዛ። ከሞተልን ሳንሆን እኛስ ሜዳ ቀረን። ስለናተ ስትል አባቴ ሆይ ማረን። ፈጣሪያችን እንዲምረን እየጾመን እየጸለየን ባለንበት በዚህ በጾም ወቅት ይበልጥ በረከት እንድናገኝ የተቸገሩትን የሙታን ሳማር ቅዱስ ሚካኤል ገዳምን የአባቶችን ባተን ጨርስ በኢትዮጵያ ንግድ ባንክ 1044259091 ላይ እንዲሁም በአቢሲኒያ 14 10 29 4 4 ላይ አስራታችንን እናውጣ። እናመሰግናለን። ስማኝ ስማኝ ለደስታ ቀን እንጂ ለጭንቀት ደራሽ ከጎን ከሌለ አይናርህ ከአይኑ ውስጥ ተቀምጦ ከዋለ የገባኝን ሚስጥር ልንገርህ ፈቅጄ መስታወት አይደለም ጓደኛ የሚባል ነው የሌለ ኮዳጄ በል ጓደኛ ፈልግ። አይ እናት ሀገሬ እኔ ከንቱ ልጅሽ ለውጥ የማልሻ መሄጃ ብትሰጪኝ አጣው መመለሻ ከአብራክሽ ወጥቼ አንቺው ላይ ስለግም ድፍን ተንኮል እንጂ ሰላም አልፈልግም። ባሳደግሹ ልጅሽ ስቃይ የሚበዛብሽ ውስጥሽ የሚብሰለሰል ልጅ እንዳይወጣልሽ ተረግመሻል መሰል ኬቢሻ ለምንድን ነው ጌታችንን ግን ለስቃዩ ጊዜ ሁሉም ይራቀው እንዳትገረሚ ክፉ ቀን ሲመጣ ሰው እንዲነው አመሉ መስቀል ነው ስራችን ያበላንን ሁሉ ስለ በደላችን ሊሰቀል ቢመጣ ደሙንም ሊያፈሰው ስሙ ከመሸጥ ውጭ ተግባር የለውም ሰው። እንኳን ለሱ ቀርቶ ላዘለችው አህያ ምንጣፍ ያነጠፉ ለስቃዩ ጊዜ ራስህን አድን በማለት አፊዘው ተሰብስበው ጠፉ። ይሰቀል ባይ ሁሉ ቀራኔውን ዳገት ሞልቶ አጨናነቀው ያንን ፈዋሽ መዳፍ ችንካር ሰነጠቀው አሳራ በላ ነው የአዳምን እዳ ለሻርቢል ዳግመኛ አየሽ ለሞተልን እንደዚህ ነን እኛ። ይህንን ቪዲዮ የቻላችሁትን ያክል ሼርና እና ኮፒ ሊንክ አድርጉት። እርሱ ስለኛ በደል ሲል ሞተልን! እኛስ የመሰረተውን ቤተክርስቲያን መስራት እንዴት ይከብደናል? የጀመርነውን የሙታን ሳማር ቅዱስ ሚካኤል ገዳምን የአባቶች ባትን ጨርስ። በኢትዮጵያ ንግድ ባንክ 1044 2598391 ላይ እንዲሁም በአቢሲኒያ 14 10 29 444 ላይ አስራታችንን እናውጣ።